ጌዴኦ ዞን ወናጎ ወረዳ ዴኮ ቀበሌ ገበሬ ማህበር ውስጥ እንገኛለን። አየሩ በጣም ቀዝቃዛማ ነው፣ ጭጋግ ነው። አካባቢውም በጣም አረንጓዴ ከመሆኑ የተነሳ እንደገና ደግሞ ለንቦቹም የተለያዩ ለንቦች ምግብ ይሆናሉ ተብለው የተተከሉ በርካታ ዛፎች አበባ የሚያፈሩ ቡና፣ የተለያዩ ምርቶች እዚህ አካባቢ ይገኛሉ። አየሩ ጭጋጋማ ነው፣ ዝናብም ነበረ፣ መንገዱም አስቸጋሪ ነበረ። እንዲሁም ሆነ እንዳገት ውሎተናል። ከወጣቶቹ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ድሮኛ ባህላዊ እየሰቀል እንቅፎ እየሰራ ነበር። የሆነበት ጊዜ ላይ ወደ ቀበላችን ተሰብሰቡ፣ እንደዚህ ስራጤ ወጣቶች ተብለን ወደዚህ ተሰብስበን እንግዲህ ይሄ በዚህ ንብ ስራ ላይ መግባት የምትፈልጉ ተብለን ትሬኒንግ አገኝተን ነው ወደዚህ የገባ ነው። ከዚህ በፊት ባህላዊ በልጅነት እየሰራ ነበርኩኝ። ከዛ ደግሞ ይሄ ዘመናዊ ከ2014 ጀምረ እሱ ስራ አሁን ከዚህ በፊት ይሄ ባህላዊ ሁለት ኪሎ ሶስት ኪሎ አልፎ ጥቅም ለኛ አልሰጠም ነበረ። አሁን ደግሞ እህ የወረዳ ባለሙያ ትምህርት ከሰጠ ወደ አንድ ሁለት ቀፎ እየሰራ ጀምሬ አሁን ወደ አስራ ምናምን ወደ ሀያ ምናምን ነው ቀፎ አሁን ውጤቱ በጣም የተሻለ ነው። ከዚህ በፊት እህ አልነበረም እህ እውቀት አንነበረም ዝም ብሎ ባህላዊ ብለን ትንሽ እየሰቅለን እየጠቀምክ ነበር ከባህላዊ ቀፎ እንግዲህ ንቦች ራሱ ከባህላዊ ስንፈት አለን ማር ለኛ እናገኝ ከድን ንቡ ራሱ እንደድ ነው የምንለቃቸው አሁን ደግሞ ንቡ ራሱ ወደዚህ መውሰድ እንደገና ማሩም ደግሞ መውሰድ ወደዚህ ወደ ዘመናዊ ቀፎ ደግሞ ካመጣንም እንግዲህ ማር ከምናገኘው ከዛ ከምናገኘው ይሄ በጣም በጣም ይበልጣል። በዘመናዊ የንብ ማነብ ስራ ላይ የተሰማሩ ወጣቶች ተደራጅተው ንብ በማነብ ስራ ላይ ተሰማርተዋል። እስካሁን እስከ ሀምሳ ስድስት ቅፎ አለን። በአስር ወጣቶች ነው ተደራጀ ነው የጀመር ነው። ንቦቹ አሁን ምግብም ያስፈልጋቸዋል። አረ ምግብ ከየት ነው የሚያገኙት? ምግብ የሚያገኙት አሁን እነዚህ ራሱ ለነሱ ነው የተተከለው። እነዚህ ቡና ራሱ እነዚህ ራሱ አበባዎች ናቸው። ይሄ ራሱ አሁን የምታያቸው ሊያብብ ነው። ይሄ ራሱ አሁን ሊያብብ ነው። እነዚህ ቢሳናዎች ራሱ አሁን ሊያብብ ደርሷል። እነዚህ ራሱ ሊያብብ ደርሷል። እነዚህ እነዚህ ራሱ እንጨቶች ራሱ ሊያብብ ነው። ይሄ ራሱ አበባ ነው። ይሄ የምታያቸው ራሱ ይሄ ራሱ አበባ አለው። እነዚህ ጎመን ምን ራሱ የተከለው ለዚህ ነው ተብሎ ነው። አሁን ቡና አብቦ አልፏል፣ ትንሽ ወደ ማዚያ ውሪ ወር ከየካቲት ጀምሮ አብቦ አልፏል ቡና ራሱ። አሁን ደግሞ የሚያብቡት እነዚህ ባህር ዛፎች ራሱ ያብባሉ። ሌላ ደግሞ ግራዋ፣ እንደውም የግራዋ ማር ሁሉ ይባላል። ይሄኛው የግራዋ ማር ከዚህ ከአበባው እየቀሰሙ ነው። ይሄ ራሱ አሁን ሊያብብ ነው። ያበብን እነዚህ ራሱ እነ እነዚህ ራሱ አበባዎች ናቸው ያበብነው ትንሽ ቀናት በኋላ እነዚህ ራሱ እኮ አበባ አላቸው እኮ እነዚህ እንጨቶች ራሱ። ይሄ በቆሎ ራሱ የምታያቸው በጣም ጥሩ ነው፣ ለንቦቹ አበባ አላቸው። ማር ለማግኘት የተለያየ አበባዎች አሉ፣ የተፈጥሮ ናቸው። ደግሞ ከተፈጥሮ አበባዎች ከተፈጥሮ ነገሮች ነው የሚቀስሙት ማለት ነው። በፊት እንደዚህ አይደረግን ነበር። ይህ ስራ ከጀመርን ወዲህ ያው ግብርናም እያመጡ ይሄን ነገር ይሄን አበባውን ትገሉ ተጨማሪ ይሄን ለንቦች ያስፈልጋል እያሉ ሲመክሩ ከነሱ ዘሮችን እየወሰድን ሌላም ተክላቸውም አለ። ስለዚህ እሱንም በጣም አሪፍ ነው። ለሱ ተብሎ ነው ይሄ ዘበናዊ ከመጣ ወዲህ ልብሱን እንትኑ ማ ነው አይን መርገቡ ብቻ ለብሰ ቀኑ ራሱ ከፍተ ማየት በጣም ለኛ ቀላል ነው። ከዚህ በፊት እንጨቱ ላይ ወተን ስናወርድ በጣም ጭንቀት ነበረ። ዝናብ ስንዘንብ ሰዓት ደግሞ ከላይ ወደ መሬት መውደቅ አለ። አሁን ደሞ እሱ ሁሉ ቀርፎ እዚጋ አሁን ታወት ወደ ሀያ ሁለት አቀፈዋለን እንግዲህ አሁን ዝናብ ስላለ ነው እንጂ ጸሃማ ቢሆን ኑሮ ሁሉም ይሄ አካባቢ ይሸፍናል ሌላ ለስራ ይወጣል ሌላ አካባቡ ለመጠበቅ ይሄ አሁን ይፈራል በጣም እሱ ውሃ አይወድም ብርድም አይወድም ለዛውን አሁን እዚህ እንደሌለ ይመስላል ግን እንደዚህ ቢያረግ ሁሉን ይወጣል ሁለቴ ነው የምንቆርጠው በሁለቱም ዙር ማዚያና ሰኔ ወደ ማለቂያ አካባቢ ነው የምንቆርጠው በሁለቱም ላይ ሁለት መቶ ሀያ ኪሎ ግራም አገኝትናል። አሁን ባለፈውም ዘንድሮም ደግሞ እስከ መቶ ምናምን ኪሎ አገኝትናል። አንድ ደግሞ ከሰነ በኋላ ተጨማሪ እንቆርጣለን። ከዚህ በፊት ከባይላዊ ሶስት ኪሎና ሁለት ኪሎ የማገኘው እላፊ አሁን ሰላሳ ኪሎ ከሁለት ቀፎ ስድሳ ኪሎ እንደዚህ እየጠቀምኩ 2014 ጀምሬ አሁን በጣም ውጤታማ ሆኛለሁ። ዴጎ በማር ምርቷ በጣም ትታወቃለች። ወጣቶች በማር ምርት ስራ ላይ ተሰማርተው ንብ በማነብ ላይ ይገኛሉ። ስልጠና አገኘን። እንዴት ወደዚህ ማምጣት እንዳለበት፣ በዘመናዊ ቀፎ እንዴት መጨመር አለበት፣ እንዴት መጠባበቅ እንዳለበት፣ ማር የመቆራረጥ ዘት ሲስተሙ እንዴት እንደሆነ የገንዘብ መቆጠብ እንዴት እንዳ እንዴት እንደ እንደሆነ እንሉ አገንተናል። ወቅት ጠብቆ መነው አለ። ከዛ በኋላ ደሞ ከዚህ ቆርጬ ማር ሌላ ሽጬ በት ያለውን ለሱ ትንሽ ትንሽ አንድ አንድ ኪሎ ለሁሉም አንድ ኪሎ ሩብ ሩብ አስቀምጬ እሱን ይጠቅማል። ፓፓያ አበባ ቀምሰል እህም የታወቀ ቡና ነው፣ የሱ አበባ ነው በቃ የቡና ማር ነው ተብሎ ይሰየማል። ወናጎ ላይ የቡና ማር ቡና ማር ቡና ማር ቀላል ጣይሙ በጣም ጣይማ አለው እሱ እነኛ አሁን እሱ ነው በቃ አሁን ፀሐይ እየጠበቀ ነው። ስሙ ራሱ ሽግግር ቀፎው በመባል ይታወቃል። ኬን ቶፕ ባር የምንለው በፊት አሁን ላይ ሽግግር ቀፎ በመባል ይታወቃል። ከዚህ ማር ምርት ወደ 30 እስከ 40 ኪሎ ግራም ማር እናገኛለን። ከዚህ ቀፎ ማለት የማር ምርት የሚሰጥ ቀፎ ነው፣ እዚህ ጋር አካባቢ ያለው ማለት ነው። ሌላ ድራቢ ቀፎ የምንለው ቀፎ ዘመናዊ ቀፎ የምንለው ነው። በቃ ንጹሕ ምንም ንክክ የሌለው ንጹሕ ማር የምናገኘው ዘመናዊ ቀፎ በመባል ይታወቃል። ይለያያል፣ ግን አሁን የድራቢና የነዚህ ይለያያል። ምንም ንክክ የለውም። በዛኛዋ ጊዜ ግን ማር ቆረጣ ላይ በጣም ፖለኑ አብሮ ሊመጣ ይችላል። ንቦች አብሮ ሊሞቱ ይችላሉ። ሌሎች ኢጭ አብሮ ሊቆረጥ ይችላል። በዛ በዛነ ማሩ የሆነ ከለር ሊቀይርብን ይችላል። በዚህ ጋር ግን በምን ታመን ንክኪ የለው ንጹህ ማር ወደ ማሽን ይገባል። ንጹህ ማር ይጣራል። ከዛ በኋላ ንጹህ ማሩን ፓክ ተደርጎ ወደሚላክበት ቦታ ላይ ይላካል ማለት ነው። እና አርሶ አደሩም ለገበያው ጥሩ ዋጋም ያገኛል ያገኛል። ምርቱንም በሚያወጣበት ሰዓት የሚያስቸግረው ነገር የለው፣ ምንም ችግር የለውም። በዚህ ላይ በዚህ ጊዜ ምንም ነገር ገበያ ችግር የለም። ገበያ እስከ ቤት ደው አርሶ አደሩ ፈልጎ ነጋዴ እስከ ቤት ድረስ ደርሶ ገዝተው ይመጣል። አሁን ለአብነት ከዚህ የቆረጥ ነው ማር አለ ተጣርተው ቤት እሱ ጋር ስላለ በቀላሉ ማየት እንችላለን ማለት ነው። እንደ መንግስት ከተያዘ አቅጣጫ አንጻር ሌማ ትሩፋት አንዱ ነው። እሱ በዋናነት የማር ምርት ለማት መንደር ሞደል አርሶ አደሮቻችን ናቸው። ከዛ አንፃር የዛ አግሮፎረስትሪ እንደምኑ መጠን የቡና አበባ የተለያዩ የአግሮፎረስትሪ ዛፎች አበባ ኢንሺሽንም ተከትሎ ሰፋ አለቀፈው ከዛ አልፎ ደግሞ ይርጋ ጨፌ ማር የሚል በዩኒየን ደረጃ ትራይተን እያሰራን ነው። አንዱ መንበር ነው እና ከዚህ መነሻ ቡና ማር የሚለውንም የአግሮፎረስትሪ ማር የሚለውንም ከሚያዘጋጁ አንዱ ሞዴል አርሶአደሮቻችን ናቸው። በማር ምርት ሞዴል ነው ብለን ነዛ ነው። ከዚህ በፊት ዶሮ መግዛት እንደውም አቃተኝ ነበረ። አሁን ከዶሮ አልፌ ከብቶች አለ፣ ወተት ከብት አለ፣ ማር ከጓሮ ወተት ከቤት እንደዚህ ሁሉ ይሄ ሁሉ ተሻሽለ። እንደዚህ ታዩት ቡና ማሳ ኮንትራት ከሰ ያገኘሁት ብር ኮንትራት እየወሰድኩ ብዙ አሁን ብዙ ስራ ሰርቻለሁ። ይኔና በሰበ በጥሩ ሁኔታ ነው አለ ነው። ስራ ከጀመርን ወዲህ ይሄ ቤት ራሱ የሰራ ነው። በዚህ ለውጥ ነው። ይሄ ተጨማሪ ለውጦቹም አሉ። ከብቶችንም አለን። ይሄ ለውጥ ሉ አለ። ለወደፊት ደግሞ ትልቅ ለውጥ ይመጣል ብለ እየጠበቅን ነው። ስፋ አድርገን ለመስራትም ደግሞ አቅደናል። ምክንያቱም ይሄ ነገር ከባድ ለውጥ እያለ ስለሆነ ስላየን ከዚህ ራሱ እንደዚህ ተጨማሪ ቦታ አሁን ክፍት ክፍት ራሱ አሞልተን ልንሰራ ነው። ለምን ብዙ ለውጥ ስላለብን ትንሽ ነገርም ቢሆን እንደ ትልቅ አድርገን ነው የምናያቸው። ምክንያቱም ለወደፊት ደግሞ ትልቅ ይሆናል ብለን ነው የምናስበው። ከዚህ በፊት ሳር ቤት ነበረ። አሁን ደግሞ ቆርቆሮ ቤት ነው። ከዛ ትምህርት ልጆች እየደረሰውን ወደ ትምህርት ገብታ እየላከኝ፣ ሌላ ደግሞ ማሳ ቡና ምናምን በቀየለማ በጣም የራሴ ኑሮ አሻሽዬ አሁን በጥሩ ሁኔታ ደርሻለሁ። የእኛ ማር በወረዳችን ኦርጋኒክ ሰርቲፊኬሽን አገኝተዋልና በዛ ልክ ወደ 25 ሺህ ኪሎ ግራም አካባቢ ለኢሲፒ እንልካለን። ኦርጋኒክ ሰርቲፋይ ስላደረገ ማለት ነው። ከአፍሪካ ሀገራት የእኛ ማር ኦርጋኒክ ስለሆነ ንክኪ የለውም። ኬሚካል ንክኪ ስለሌለ ኦርጋኒክ ሰርቲፊኬሽን አገኝተናልና በዛ ልክ ጥሩ ማር ነው የምናመርተው ከዚህ በፊት

ትምህርት ቤት ደፕተር የተጠየቀውን ነገር እዛ ፍወታ ትምህርት ቤት ይሰጣሉ። በቃ ምንም ጭንቀት የለም። አርሶ አደር እንግዲህ ሎካል ገበያ ወጥቶ ሀገሪቷ የምትፈልገው ምርት አንዱንደ ሀገራችን ካለ ገጸ በረከት ቡና ቀጥሎ ማር ገጸ በረከቶቻችን ናቸው። ማር ላይ የተሻለ እ ሀገር ውስጥ ገበያም ከዛ ውጭ ለመንግስት ማመቻቸት አሜሪካ ላይ አንድ ድርጅት አለ ላለ የሚባል ቀጥታ ይሄ ማር የመቀበል እድል አለ። ኢኮኖሚንም እየፈጠሩ ለተ አቅርቦትንም ጭምር እየጨመሩ ነው አለ። ከዛ ውጪ ደግሞ መንግስት ላይ አርሶ አደር ከከተማ ኑሮ ከነበረበት ኑሮ ሲሳሻል ከተማ ላይ የተለያየ እርጎ ዘርፎች ነው በመሰማራት ስራ ይድርም ጭምር እየተፈጠረ እነሱም እየፈጠሩ ነው። እነሱ ሌሎችንም እየፈጠሩ ነው አሉት። በዚህ ልክ የተሻለ ነገር እያገኙ ያየልንበት ሁኔታዎች አሉና አንዱ ለመንግስትም ጎን ላይ ሆኖ ምርት ማምረት አቅም ላይ የተለያዩ ምርቶች ማምረት አቅም ላይ ትልቅ አቅም ሆኖን እያየን ነው። ጌዴኦ ዞን ዲላ ከተማ እንገኛለን። በዲላ ከተማ ዘመናዊ የከብቶች እርባታ ላይ ተሰማሩ ቤተሰቦች አሉ። ከነሱ ጋር ቆይታ እናደርጋለን። አንደኛው መምህር ነው፣ ለ ሀያ አራት አመታት አስተምሯል፣ ግን በዚህ በከብቶች እርባታ ላይ ተሰማርቷል። ከእሱ ጋር ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ሰላም ነህ? እንዴት ነህ? እንኳን ደህና ቆየ። እንዴት ነህ? ሰላም ነህ? ከብቶቹ ማየት እንችላለን? ይቻላል። መጀመሪያ እቺን እንርገጥ። ምንድን ነው ይሄ? ይሄኛው መድኃኒት ነው። ስለዚህ አንዳንድ ባክቴሪያዎች ቫይረስ ምን ከላከልበት በጫማ ምድራ። ልክ ነው። አሁን መግባት እንችላለን። ምን አይነት ከብቶች አላችሁ እዚህ ውስጥ? እዚህ ያሉን ከብቶች የተሻሻሉ ዝርዮች እና ደግሞ እናት ላሞች አካባቢ ላይ ከዚህ ከአካባቢ የተገኙ እናት ላሞች አሉ። ዝርያቸው የተሻሻሉ ከብቶች ናቸው። እነዚህ ከብቶችን ሳያቸው እስቲ ንገረኝ ስለ እነዚህ ከብቶች። ሆልስቴን የሚባል ዝርያ አለን። ሌላኛው ደግሞ ጀርሲ የሚባል ዝርያ፣ ሌሎችም አሉ። እኛ ሀገር የተለመዱት እነዚህ ሁለት ስለሆኑ ነው እና ደግሞ ሌላ መደባለቅ ይቻላል። ለምሳሌ የቦረናን ከሆልስቴን ጋር አዳቅሎ ያለችዋን ያቺ ሁለት ሊትር ወደ አምስት ስድስት ሊትር ማሳደግም ይቻላል። እንደዛ የእኛ ምርጫ ግን ምንድን ነው? ሆሊስቴን እና ጀርሲ የሚባሉ ሁለት ዝርያዎች። ጀርሲዎች ለወተት ጥራት ማለት ነው፣ ከፍተኛውን የቅቤ የቅባት ይዘት አለው ወተታቸው። ሆሊስቴን ብዛት አለው ወተቱ። ስለዚህ እነዚህ ሁለቱን እንቀላቀላለን ማለት ነው። እናት ላሞችን በመውሰድ ለነዛ የተሻሻለ ዝርያ በግብርና በኩል የሚሰጥ የተሻሻለ ዝርያ አለ። ሁለት አይነት ነው። አንደኛው መደበኛው አለ፣ ሌላኛው ደግሞ ሴክስድ ሰመን የሚባል ሴት ብቻ የሚያስወልድ እሱ አይነት አገልግሎት በከተማ ግብርና በኩል እንደሚገኝ መረጃው አለን። ስለዚህ እናት ላሞች፣ በዚህ የምታያቸው እናት ላሞች ናቸው። እነሱን የተሻሻለ ዝርያ በመስጠት ተተኪ ትውልድ እናፈራለን። እኚህ የምታያቸው በዚህ በኩል ያሉት ደግሞ እዚሁ ቤት ውስጥ የተወለዱ እና የተሻሻለ ዝርያ የምንላቸው ናቸው ማለት ነው። ስለዚህ በዚህ ሁለት ዓመት ውስጥ እየሰራን ያለ ነው፣ አንዱ ስራችን ዝርያ ማሻሻል ነው። እዚህ ጋር ጥጃ እያየው ነው፣ ሴት ጥጃ ናትና፣ ይህንንስ በምን አይነት መንገድ ነው እንድትወለድ የተደረገው? ሴት ብቻ እንዲወለድ የሚያደርገውን ዝርያ ማግኘት በእኛ አገር ከባድ ነው፣ ምክንያቱ ዝርያው ከውጭ ነው የሚመጣው። ስለዚህ እኛ በገንዘብ እንግዛ ብንል ከ5000 እስከ 10000 ብር ድረስ ይወስዳል አንዱን ዘር ለመግዛት ነው። የከተማ ግብርና ከላንዶ ሌክስ ጋር በመሆን ስለዚህ የሚሰሩት ስራ እንዳለ ይሄንን መረጃ ደረሰን። ስለዚህ ይሄንን አገልግሎት አሁን ተጠቃሚዎች ነን። ከምትራቸው እናቶች መካከል ሁለቱ ሴክስድ ሰመን የያዙ ናቸው። ሌሎቹ ደግሞ ኮንቬንሽናል ቢሆንም ግን የተሻሻለ ዝርያ ነው። ያም የተሻሻለ ዝርያ ነው። እዚሁ አገር ውስጥ ነው የሚመረተው። በሀገር ውስጥ ባለሙያዎች ነው የሚመረተው እሱም ዘር ስለዚህ ሌሎች የተቀሩት ሁለቱ ደግሞ እሱን ዘር ይዘዋል። ሌሎች ደግሞ የወለዱም አሉ፣ በተሻሻለው ዝርያ የወለዱ አሉ። ግን ሴክስድ ሰመን ሁለት ላሞቻችን ዘር ይዘውልናል። በቅርብ የሴት ጥጃ ለምሳሌ የሚያስገኝ ቴክኖሎጂ ከተማችን ላይ እየሰራን እንገኛለን። በተለይ ያው ጥጃ ሲወለድ አሁን ሃምሳ ሃምሳ ፐርሰንት ነው አይደለ ወይ? ወንድ መሆን ወይ ሴት ይሆናል ግን በተለይ ዝርያን ለመተካት ደግሞ ሴት ጥጆች በጣም አስፈላጊ ናቸው። አሁን ለዚህ ለወተት ስራ መቼስ ወንድ ጥጃም አስፈላጊ ቢሆንም እንኳን ለወተት ደግሞ በጣም አስፈላጊ ማን ነው ሴት ጥጆች ስለሆኑ ያንን ከክልል ግብርናም ጋር ሆኖ ለአንድ ወለክስ ከሚባለው ፕሮጀክት ጋር አንድ ላይ በመቀናየት የኛ አርቢዎቻችን ሴት ጥጃ እንዲያገኙ ከነሱ ጋርም ከሚመለከቱ አካላት ጋር በቅንጅት ላይ እየሰራን ነው። ሁለት አይነት ቴክኖሎጂ አለ። እርባታው ላይ ለላሞች ተብሎ የሚመጣ ዝርያ ማሻሻል፣ እሱን ቴክኖሎጂ እንጠቀማለን። ሁለተኛ ደግሞ የመኖ ቴክኖሎጂ አለ። የተሻሻለ መኖ፣ ለምሳሌ ከተሻሻሉ መኖች መካከል ዝሆኔ ሳር የሚባል አለ። ዲስሞደም የሚባል ቅጠላቅጠል ነው፣ ከቅጠላቅጠል አንዱ ነው። አልፋ አልፋ የሚባል ቅጠላቅጠል ነው። የፕሮቲን ከፍተኛ የሆነ የፕሮቲን ይዘት ያላቸው ናቸው። ብራኬሪያ የሚባል ሳር አለ። ጓቲማላ የሚባል ሳር እኛ አሁን እነዚህን ቴክኖሎጂዎች ነው የምንጠቀሙ። ቴክኖሎጂ ናቸው። ዞሆኔ ሳርን ከዲስሞዴም ጋር አብሮ ጎን ለጎን መትከል ቴክኖሎጂ ነው። የግብርና ሳይንቲስቶች፣ የመኖ ሳይንቲስቶች ተመራምሮ የደረሱበት ነገር ነው። ሁለቱ ሲተከል እርስ በርስ የሚመጋገቡት ነገር አለ። ስለዚህ የመሬት ለምነቱን ይጠብቃል፣ የመሬት መሸርሸርን ይቀንሳል፣ ከፍተኛ ምርት ይሰጣል። ስለዚህ ምርቱ ደግሞ የምንወስደው ሳር የተሟላ ነው። የተሟላ ማለት ገንቢና ኃይል ሰጪ ምናምን ብለን የምንላችሁ ሁለቱ የተሟላ። ወደ እርሻው ቦታ ሄደን ምን አይነት መኖዎች አሉ የሚለውን ሄደን አብረን ብናይስ፣ ይቻላል። እዚህ አሁን የምናየው ዝሆኔ ሳር እና መሀል ላይ ኢንተርክሮፕ ተደርጓል። ዲስሞደም አለ። ዲስሞደም ማለት ሀረግ ነው። ስለዚህ ያ ውስጥ ውስጥ እናገኛለን። አሁን ታጭዶ ገና መውጣቱ ነው። ከታጨደ ይሄ አንድ ሳምንቱ ነው። ዝሆኔ ሳር በባህሪው ሶስት አራት ሳምንት ይደርሳል። እቺኛ ዲስሞደም ትባላለች። ሁለቱ አንድ ላይ ዝሆኔውና ተቀላቅሎ ሲቀላቀል የተሟላ ይዘት ያለው መኖ ይሆናል ማለት ነው። ይሄ የጓሮ ነው። ቀጣይ ደሞ ወደ ዋናው የመኖ ማሳ መሄድ እንችላለን። አሁን እቺኛ ጓቲማላ ናት። ጓቲማላ ማለት ይሄኛው ነው። በቆሎ ይመስላል። በቆሎ ይመስላል ግን ያው እሸት የለውም። ሳር ብቻ ነው። በዚህ አይነት በዚህ በስተግራ በኩል እና በስተቀኝም በዚህ አይነት ስፋት ይገኛል። አጠቃላይ 35 ሄክታር ይሆናል። በዚህ የምናለማ የምንነው በሴክስድ ሰመን የተፈጠረች አንዲት ጥጃ አድጋ ወተት የምትሰጠው እስከ 60 ሊትር ነው የሚ በቀን 60 ሊትር ልዩነት፣ 3 ሊትር እና 60 ሊትር ልዩነት አለ። ያ ቴክኖሎጂ ነው። እንደው እንበልና ሙሉ ነገር ሳናሟላ ቀርተን 60 ሊትር ባናገኝ 30 ሊትር ግን እናገኛለን የሚል የኛ አሰምሽን ነው። በቃ 30 ሊትር እናገኛለን። ምናልባት ምቹ ሁኔታ ባይኖር እዛ ውጭ ያለውን ይሄ ዝርያዋ ማሻሻዩ የተዘጋጀበት ቦታ ላይ ያለውን ያመጋገብ የአኗኗር ሁኔታ ባያሟላ በዝቅተኛው እስከ 30 ከ25 እስከ 30 ሊትር እናገኛለን። አንድ ሰው 50 ሊትር ለማግኘት በአገር በቀል ላሞች ምናልባት 50 ሊትር ለማግኘት በርካታ 20 30 ላሞች ሊያስፈልጉት ይችላል። የእኛ አላማ ቦታችንም ውስን ነው፣ በ9 ላም ከ100 ሊትር በላይ የማግኘት የእኛ ቅድ ያ ልጆች አሉን፣ ቤት ትናንሽ ልጆች። ስለዚህ ልክ እንደኛ ልጆች ያላቸው አሉ፣ ኮንትራት የምንሰጣቸው ለልጆች ማለት ነው። ስለዚህ አቅማችን የቻለውን ያህል ኮንትራት የሚጠቀሙልን አሉ፣ ለእነሱ እንሰጣለን። የተረፈውን በሙሉ ማከፋፈያ ላይ ነው የምንወስደው። ስለዚህ ቫሊዩ አድርጎ የመሸጥ እቅድ ነው ያለን። ወደ እርጎ እንቀይረዋለን፣ ከዛ ያ ይሸጣል ማለት ነው። በዚህ አይነት ማከፋፈያችን አለ፣ ስለዚህ እዛ ሄደን ማየት እንችላለን። እዚህ ሱቅ ዋነኛው ምርታችን እርጎ ነው። እንግዲህ ስለዚህ እርጎ ወተታውን እንዲሁ ከመሸጥና እንደዚህ እሴት ጨምሮ መሸጡ የትኛው ነው የሚያዋጣው? የትኛው ነው ጥሩ? በትክክለኛውም ምንድን ነው የሚባለው አንድ ነገር ጥሬ ዕቃውን ከመሸጥ ይልቅ እሴት ጨምሮ መሸጥ አዋጭ ነው። ስለዚህ አሁን የምታዩት ይሄ ኢቶስ እርጎ ይባላል። እርጎ በጣም ቅቤ ያለው ራሱ ከላይ ምርጥ ነው። በጣም ጣፍጣልሱ በጣም እናመሰግናለን። እኔም አመሰግናለሁ። መጀመሪያ ይሄንን እንደዚህ ያሽጎ መሸጥ እኛ ነን ያለማመድ ነው ራሱ አሁን እንደዚህ ያደርጉ። የተለመደው በብርጭቆ መሸጥ ነው እዚህ ከተማ ላይ ማለት፣ በአብዛኛው ማለት ነው። ከዛ ብርጭቆ ከጊዜ ወደ ጊዜ እሱም እየጠፋ መጣ ከገበያ ላይ፣ እና ዋጋውም እየተወደደ ሲመጣ፣ ለምን ይህንን አናለማምድም ለማምድም የሚል ነገር አሰብንማ። ለሙከራ የተወሰኑ ካፖችን አስመጥተን በነሱ እንት ማለት ጀመርን። ሲጀምር ሰው ብርጭቆውን ስለለመደ ይሄንን ብዙ አልፈለገውም ነበረ። ከዛ ቀስ በቀስ እዚህ የሚጠቀሙ ሰዎች ከብርጭቆ ይልቅ ይህንን መምረጥ ጀመሩ እና ቤት የሚሄዱም ሰዎች ደግሞ ያለ ችግር የትም ውለው ወደ ቤታቸው ለመሄድ ሲያስቡ እግረ መንገዳቸውን ይህንን ከነካፑ ይዘው ይሄዳሉ። ሁለት ሶስት ለቤተሰባቸው ለራሳቸው ተጠቅመው ለቤተሰባቸውም ይዘው ይሄዳሉ እና እዚህም የሚመጡት በመጠኑም ከፍ ያለ ስለሆነ በቃ ይህንን ወደ መምረጥ ተሸጋግሯል። አሁን እንደምታየው ከብርጭቆ በላይ እሱ ነው ያለው፣ ካፑ ማለት ነው። እና አሁን በጣም ሰው ለምዶታል። እኔ እንደውም ካፕ ነው ማይበቃኝ ማለት ነው። በከተማም ይሁን በገጠር የእንስሳት ተዋጽኦን ለህፃናት፣ ለሴቶች አክሴስ ከመፍጠር አኳያ በተገቢ መሰራት አለበት ብዬ አስባለሁ። ስለዚህ በዚህ ዘርፍ ላይ ከሰራ እንደምታውቀው ወተት ሙሉ ምግብ ይባላል። ሙሉ ምግብ እንግዲህ ሌሎች ነገሮችን ሳንጠቀም ወተት ብቻ ጠጥተን ቀን ሙሉ ጠንካራ ጤናማ ሆነን ልጆቻችንም የተሟላ የአእምሮ የአካልን ስብዕና እንዲኖራቸው ከማድረግ አኳያ ያለ ፋይዳ ቀላል ስላልሆነ አንደኛ እነሱ ለራሳቸው አይደለም እየሰሩ ያሉት፣ ለሀገር ነው እየሰሩ ያሉት፣ አንድ ሀገር ነው እየሰሩ ያሉት እነሱ። ስለዚህ ይሄን ተገንዝበው ነው መስራት አለባቸው። በነገራችን አሁን እኛ ደገፍንም አልደገፍንም፣ ከአንድ በኩል ገንዘብ ያገኛሉ፣ በሌላ በኩል ደግሞ ቅድም ዝም ብለን የሞከርናቸው ነገሮች አሁን ከራሳቸውም አልፎ ለሰው ስራ እየፈጠረ ነው። ፋርም ላይ አሁን ሰራተኞች አሉ፣ ለእነሱም ስራ አድር ፈጥረናል። እንደገና ደግሞ እዚህ ቦታ ላይ በዚህ አይነት መልኩ ወተቱ ንጽህናውን በጠበቀ መልኩ ኳሊቲው ሳይጓደል ምንም ባዕድ ነገር ሳይቀላቀልበት ንጹህ ወተት ለማህበረሰብ ማቅረባችን በራሱ ለእኛ እንደ ትልቅ ስኬት ነው የምንቆጥረው። እና ብዙ ሰው ንጹህ ወተት ማግኘት ይቸገራል። ገንዘቡ እያለው ግን ንጹህ ወተት ማግኘቱ ከባድ የሚሆንባቸው ሁኔታዎች አሉ። እና እኛ ምንም ባዕድ ነገር አንቀላቀልበትም፣ ወተቱ እንደመጣ ነው የምንሸጠው። እና ህፃናት ያላቸው እናቶች ደግሞ በኮንትራት ይወስዳሉ ከኛ። እና እሱም ለእኛ እርካታ ነው። እና ማህበረሰቡንም እያገለገልን ነው፣ እኛም እየተጠቀምን ነው። ሁሉም ስራ በእውቀትና በተሻሻለ ቴክኖሎጂ መደገፍ አለበት። አሁን በተለይ አሁን አሁን እንደውም ቴክኖሎጂው እየቀደመ እየሄደ ስለሆነ ቢያንስ እንኳን ከኋላ ሲሰራባቸው ሌሎች ሀገሮች ሲሰሩት የነበረውን ቴክኖሎጂ እኛ ሀገር መስራት አለ። ቴክኖሎጂ ማለት ሌላ ነገር አይደለም። በቃ ስራችንን የሚያቀልልን የተሻለ የሚያደርግልን ሪስክ የሚቀንስልን ወጪያችንን የሚቀንስ አይነት እና ደግሞ እንደ እርባታ የከብቶቻችን ጤንነት፣ ምቾት ሊጠብቅልን የሚችሉ ነገሮች፣ እነዚህን አእምሯችንን ክፍት አድርገን አዲስ ነገር የመቀበል ፍላጎቱ ካለ ራሳችን ይሄ አመለካከት ከቀየርን ቴክኖሎጂው ቅርብ ነው፣ ሩቅ አይደለም።